አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 በዚች ቀን ለአባቶች ሊቃነ ጳጳሳት 49ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ አቃቶ አረፈ። ከእርሱ በፊት የነበረ አባ ቢንያሚን ባረፈ ጊዜ ይህን አባት መርጠው በእስክንድርያ ሀገር ላይ ሊቀ ጵስና ሹሙት። በዘመኑም ብዙ ችግር ደርሶበታል። ስሙ ቴዎዶሲዎስ የሚባል አንድ መለካዊ ሰው ነበር። እርሱም ወደ ደማስቆ ንጉስ ወደ ዘይድ ሄዶ ብዙ እጅ መንሻ ሰጥቶ ለእስክንድርያ አገረ ገዢ ሆኖ ተሾመ። ይህንንም አባት አባ ያቃቱን ሊያስጨንቀው ጀመረ። በየአመቱ ግብር 7ሺህ ወርቅ ዲናር ከእርሱ እስከተቀበለ ድረስ እግዚአብሔርም እስካጠፋው ድረስ ይህን አባት እንዲያሰቃየው። በዘመኑም የብዙዎች ቅዱሳን አባቶች አባት የሆነ የአባ መቃርስ ቤተክርስቲያን ህንፃዋ ተፈጸመ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለዚያ አባት ተገለጸለት። ፍዩም በሚባል አገር በአባ መቀርስ ቤተ ክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ ሰው መነኮስ እንዳለ ነገረው። ሕዝቡን በማስተማርና በመምከርም ይራዳው ዘንድ መልእክተኞችን ልኮ እንዲያስመጣው አዘዘው። ሁለተኛም ከእርሱ በኋላ ሊቃጳሳት እንደሚሆን ገለጠለት። በዚያንም ጊዜ መልእክተኞችን ልኮ ወደ እርሱ መጣው። ስራውንም ሁሉ አስረከበው። ይህንንም አባት ከብዙ ድካም የሚያሰርፈው ሆነ። በሹመቱ ወንበር 19 ዓመት ኖሮ፣ ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘለዓለሙ አሜን። በዚችም ቀን የቅዱሳን መቅሮፍዮን፣ የእብሎ፣ የባህታዊ ኢሳያስ ረድ፣ የጳውሎስ ደግሞ የፋሩ የድርቄ አገር የሆኑ የ48 ጻድቃን መስተጋድላን አሮን፣ የቃርቡ፣ የአናልዩ፣ የአባ ጳውሊ፣ የመስተጋድል ማርቆስ የእረፍታቸው መታሰቢያ ነው። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር እዛ ለማሜን አንድ አምላክ በሚሆን በአቦል በመንፈስ ቅዱስም። ጥቅምት 17 በዚች ቀን የአገረ ቀምስ ኤጲስቆጶስ